አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የተከታታዮች እንዴት ናችሁ? ወከኔ ጋር አልሐምዱሊላሂ ረቢል ዓለሚን። ዛሬ ደግሞ እንግዲህ ይጀላችሁ የመጣሁት በርገር ነው ማለት ነው። እንግዲህ የደሃ በርገር ነው። ያው ብዙ ጊዜ አረብ ሀገር ሆነን በርገር እንደዚህ በቀላሉ ያገኘን ስንበላ ኑረን መተን ኢትዮጵያ ያው እንግዲህ ስጋ ላናገኝ እንችላለን። ስለዚህ በቀላል መንገድ ቆንጆና ልዩ የሆነ በርገር እንዴት አድርገን እንደምንሰራ አሳያችኋለኝ ማለት ነው። እንደነገርኳችሁ የድሀ በርገር ነች። ያው አሁን ኪሎ መቶ ብር ገብቷል ድንች እስከ ዛሬ ኪሎ ሁለት መቶ ብር ነበረ። ሲረክስ ሲረክስ እንደፈለግን አድርገን ዘጭ አድርገን እንግዲህ መስራት እንችላለን ማለት ነው። እርጥብ ይባላል እና በበርገር በስጋ በርገር ምትክ እርጥብ ሰርተን ቆንጆ የሆነ እርጥብ መመገብ እንችላለን። በጣም የሚጣፍጥ የሆነ እርጥብ አሰራር ነው ውዶችዬ። ዳቦውንም እቤት ነው የሰራሁት። እሱንም እንዴት አድርጌ እንደምሰራ የማሳያችሁ ይሆናል። ቪዲዮን እስከ መጨረሻው ተከታትላችሁ፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ስራው ስንገባ መጀመሪያ የሚያስፈልገኝ እዚህ ጋር ውሃ እና ስኳር፣ እርሾ ወይም ካሜራ እና ዱቄት ነው። ሌላ ምንም ነገር አያስፈልገንም። እንቁላል፣ ወተት አያስፈልገንም ማለት ነው። በቀላል መንገድ ባለን ነገር ቤት ውስጥ ባለን ነገር ተጠቅመን እንሰራዋለን ዳቦውን እዚህ ጋር ስኳሩ እና ካሜራውን በደንብ ካቀላቀልኩኝ ካዋሃድኩኝ በኋላ ትንሽ የዘይት ጨምራለሁኝ። መጠኑን ያልነገርኳችሁ በጣም ትንሽ ነው የምጋግረው። አንድ ሶስት አራት አካባቢ ነው የምጋግረው እና ለዛ ነው ለእኔና ለልጆች ያክል ብቻ ነው እና መጠኑ እንግዲህ አያስፈልግም ። ለክታችሁ ኖርማሊ ማድረግ ትችላላችሁ። ከዛ ከዱቄቱ ላይ ትንሽ ጨው አሁን የምጨምርና በደንብ እሽት አድርገዋለሁኝ እንደዚህ ልክ ትንሽ ላላ አድርጌ ማለት ነው። ከዛ አሁን ዘይት አስነካና ጠቅልል አድርጌ በፌስታል ለአንድ ሰዓት አካባቢ እንደዚህ አቆየዋለሁኝ። እንደምታዩት ከአንድ ሰዓት በኋላ እንደዚህ ሆኗል ማለት ነው። ከዛ አሁን እቆራርጠዋለሁኝ። እንደምታዩት ለአራት ብቻ ነው ያደረግኩት። አንዷን ክፍ አድርጌ ሶስቱን ትንንሽ እያደርጌያቸዋለሁኝ ለልጆቼ ማለት ነው። ከዛ ግጥም አድርጌ ኩፍ እንዲል ድጋሚ አደርገዋለሁ በፌስታል ሸፍንና እዚሁ ላይ እሳኑ ላይ እንዳለ። ከዛ እዚህ ጋር ድንች አዘጋጅቻለሁኝ በእንደዚህ መልኩ ቆራርጫዋለሁኝ። ይሄን አሁን ገንፈል አደርገዋለሁኝ የተወሰነ ሊጡም ኩፍ እስከሚልልኝ ማለት ነው። እንደምታዩት መጥበሻውን ማዘጋጅቻለሁኝ ድንቹን እንደምታዩት ጥጄዋለሁኝ። ልክ መገንፈል እየጀመረ ነው። ግንፍል ካደረገው በኋላ አውጥቼ በደንብ አድርጌ አጠነፈፈዋለሁኝ ማለት ነው። እዚህ ጋር ሊጤም ኩፍ ብሎልኛል። አሁን ይበቃዋል። መጥበሻው ላይ አድርግና ዳቦ ይነጋግራሉ ማለት ነው። እንደምታዩት በመጥበሻ ነው ብያቸዋለሁ ንጋግረው። ከዛ እዚህ ጋር በደንብ ዘርጋ ዘርጋ የተወሰነ አድርገውና ክድን አድርጌ እሳቱን በጣም ቅንስ አድርጌ እንዲበስል አድርገዋለሁኝ። ከዛ ዚጋ እንደምታዩት ድንቹ ገንፍሎ አልቋል። በደንብ ካጠነፈፍኩት በኋላ እዚጋ ዘይት ጥጅ ነበረ። የሚገርማችሁ በዛው ብረት ድስት ነው የምሰራው። ሌላ እንትን ላለመነካካት፣ ሌላ ቃል ላለማበላሸት ሁሉንም በዚህ ነው የምሰራው። ከዛ ዚጋ እየጠበስኩት ነው ድንቹን እዚ ጋር ዳቦውንም እንደምታዩት ከበሰለ በኋላ ገልብጨዋለሁኝ አልቋል ማለት ነው። ድንቹንም ጠብሼ እጨርሻለሁ። አሁን እዚህ ጋር ከታጥፊያለሁ ከታጥፊያ አዘጋጃቸውን የሚያስፈልጉን ነገራቶች ልንገራችሁ። በመጀመሪያ ለዳቦ መቀቢያ የሚሆን አቮካዶ እናዘጋጃለን። እዚህ ጋር ሽንኩርትና ቃሪያ በትናንሹ ከትፍ ያለውን ሎሚ ያለ አቮካዶ ጋር የምመታው ነው ማለት ነው። ከዛ እዚህ ጋር ሽንኩርቱን፣ ቃሪያውን፣ ቲማቲሙን በረጃጅሙ ከትፍ ያዘጋጅቻለሁኝ። ነጭ ሽንኩርት ፈጭቻለሁኝ፣ ለሁለቱም ያስፈልገኛል። ከዛ ሽንኩርቴን አስገብቼ ያቁላላለሁኝ ማለት ነው። እንደምታዩት በዛው ብረት ድስት ነው የምጠቀመው ብያቸዋለሁኝ። ሁሉንም በዛው ነው የምጠቀመው፣ እዚጋ ዘይት ስላለው ድንች በጠበስኩበት እዛው ላይ ነው እያደረኩ ያለሁት እና የተወሰነ የድንች ቅሪት ምናምን አለው፣ ግን ችግር የለውም፣ ኖርማል ነው። እና እዛው ላይ እንደዚህ አድርጌ ቲማቲሜና ሽንኩርቴን በረጃጅሙ የከተፍኩትን አቁላለዋለሁኝ ማለት ነው። እንደዚህ አድርጌ በደንብ ዘይቱን ባይበዛ ጥሩ ነው፣ ምክንያቱም ድንቹም ስለተጠበሰ የተወሰነ ዘይት ሊኖረው ይችላል እና እዚህ ጋ ብዙም ዘይት አላበዛም ከዛ በርበሬ ጨምርና በደንብ ሽታ አድርጌ ደግሞ በርበሬው ጋር አቁላለዋለሁኝ ማለት ነው። የተወሰነ ነጭ ሽንኩርት እዚህ ጋር ጨምራለሁኝ። ግማሹን አነስ ያለውን ደግሞ ለአቮካዶ ጨምረዋለኝ ማለት ነው። ከዛ እዚህ ጋር ጨምሬ ነጭ ሽንኩርቱንም በደንብ አቁላልቼ ጥብስ አድርገዋለሁኝ አንድ ላይ እንደምታዩት። ከዛ ትንሽዬ ውሃ ጠብ አድርጋለሁኝ ከደረቀ ማለት ነው። ካልደረቀብኝ ግን በዛው እጠቀማለሁ ማለት ነው። ቃሪያን ጨምራለሁኝ። በደንብ ካዋሃድኩኝ በኋላ የጠበስኩትን ድንች ጨምርበታለሁኝ። እንደዚህ አድርጌ በደንብ አቀላቅለዋለሁኝ። ከዛ ጨረስን ስራችን ማለት ነው። እንግዲህ አሁን የሚቀረን አቮካዶውን እናዘጋጃለን ማለት ነው። የከታተፍኩትን ሽንኩርትና ቃሪያ አቮካዶ ጋራ በደንብ እንትንለዋለሁኝ። እንደዚህ አድርጌ በሹካ ማለት ነው። ለም አድርጌ እንዲቀባልኝ ላም አድርጌ በደንብ እንደዚህ ፍጭት አድርገዋለሁ፣ በሹካው። ከዛ ሎሚ ጨምርበትና በደንብ አቀላቅያ ዋህደዋለሁኝ። ከዛ እዚህ ጋር ዳቦውን አውጥቻለሁኝ። እንደምታዩት ያው አንዷ እንደነገርኳችሁ ለእኔ ነው ያሰብኳትና ትንሽ ከፍ አድርጌታለሁኝ። ሌላው ትንንሽ እያደርገዋለሁኝ ለልጆቼ ስለሆነ አንደኛው ትርፍ ነው። ያው እኛ ሶስት ናነን። ለሶስታችን ነው አንዱ ምናልባት ሪዘርቭ ያስፈልጋል። ልጅ ሲኖራችሁ ከትንሽ ከቆይ በኋላ ምናምን የት አለ ምናምን ካላችሁ ግዴታ መስጠት ስላለባችሁ አንድ ትርፍ እንትን አዘጋጃለሁኝ ማለት ነው። ከዳቦ እንደምታዩት በጣም ቆንጆ ሆኗል። ልክ በርገር መስሏላ። ከላይም ነጭ ስምስም ምናምን አድርጌበት ነበረ። ቆንጆ እና አሪፍ ሆኗል። ከዛ አቮካዶ ያዘጋጀሁትን እንደዚህ አድርጌ እቀባዋለሁኝ የመጀመሪያው ላይ። ከዛ ድንቹን ያዘጋጀሁትን እርጥብ አስገባለሁ። ከዛ ከላይ ያለውን ቀብቼ እንደዚ አድርጌ በርገሬን ሰርቼ ሁሉንም ጨርሻለሁኝ ማለት ነው። ሶስቱን ነው እንደነገርኳችሁ አሁን የምንመገበው የሰራሁት እንደዚህ አድርጌ ለሶስታችን አዘጋጅች ያለው ቆንጆ ራት ነው። ምሳ ላይ መጠቀም ትችላላችሁ። በጣም ግሩም የሆነ የደሀ በርገር ነው እንግዲህ ሰርታችሁ ቅመሱት። በጣም ነው የሚጣፍጠው። በጣም ቆንጆ ነው። በእንቁላል መስራት ትችላላችሁ። በአቮካዶ ምትክ ደግሞ ከቻብ መጠቀም ትችላላችሁ። እኔ ግን ከምንም በላይ በጣም ወደው በአቮካዶ ስሰራው ነው በጣም ነው ደስ የሚለኝ። ጣሙ የሆነ ብቻ አሪፍ የሆነ ጣዕም አለው እና ተወዱታላችሁ። ይህንን የምስለ በርገር እንግዲህ ከአረብ ሀገርም ተመልሳችሁ ኢትዮጵያ ብትመጡ ራሱ እንደዚህ አድርጋችሁ ሰርታችሁ መመገብ ትችላላችሁ። በቃ ግዴታ ስጋ የት ነህ እያልን መፈለግ የለብንም። እድሜ ለድንች፣ ድንች እንደነገርኳችሁ አሁን ትንሽ ቀነስ አድርጎ ረከስ ብሏል። እንዳልኳችሁ፣ ያው ኑሮ በዘዴ መጠቀም አለብን አይደል? ኢትዮጵያ ስንኖር የረከሰውን ነገር መጠቀም አለብን። በሰዓቱ ለምን አሁን በውድ ሁለት መቶ በነበረበት ሰዓት እየገዛ እንደዚህ በርገር ለመስራት እርጥብ ለመስራት ምናምን ትንሽ ከበድ ይላል። ለወጥ የተወሰነ ሁለት ፍሬ ሶስት ፍሬ ነው የምንጠቀመው። ግን እንደዚህ ረከስ በሚልበት ሰዓት አምሮታችሁን መወጣት ትችላላችሁ ማለት ነው ውዶች ሌላም ሌላም እንግዲህ የረከሱ ነገሮች ሲኖሩ ኑሮ በዘዴ በሲስተም እንዴት አድርጋችሁ ኢትዮጵያ ውስጥ ዘና ብላችሁ ለመኖር እንዴት እንደምትጠቀሙ ኢንሻአላ የማሳያችሁ ይሆናል ማለት ነው። እንደነገርኳችሁ የረከሱ ነገሮች ሲኖሩ ማለት ነው። እና ውዶች የዛሬ ቪዲዮ ይህንን ይመስል ነበር። ትወዱታላችሁ ብዬ ተስፋ አደርጋለሁኝ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ ተመልሼ እስከምመጣ አላህ ሰላማችሁን ብዝት ያደርገው፣ ሀገራችንም ሰላም ያደርግልን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።